ጋብቻን ስንኖረው ይህን ትልቅ ስርዓት ስንኖረው ልናገባ ስንፈልግ፣ ካገባን በኋላ የጋብቻን ፕሪንስፕልና ስርዓት ትምህርትና መመሪያ ከየት እንቅዳ? ከየት እንውሰድ? ብዙ ሰው ስለ ጋብቻ ያለው መርህ፣ የቆመበት መርህ፣ ጋብቻን የሚያይበት መነጽሩ፣ ትዳርን የሚመለከትበት መነጽሩ የተለያየ ሆኗል። የእኔ ሌላ፣ የአንተ ሌላ፣ የእሷ ሌላ፣ የእሱ ሌላ። አንዳንዱ ጋብቻውን ያየው ፊልም አኳያ ያየዋል። አንዳንዱ ጋብቻው ከልብ ወለድ መጽሐፍ ከፍቅር እስከ መቃብር ይቀዳዋል። አንዳንዱ ከባህል እናትና አባቱ ካሳለፉት ትሬንድ ጋብቻን ይቀዳዋል። አንዳንዱ እሱ ከደረሰበት ካስጠላው፣ ካየው በልጅነቱ ካደገው ጎረቤት ይቀዳዋል። ስለዚህ መነጽራችን ተለያየ። አሁን ግን በኢየሱስ ስም አንድ እይታ ይገባብናል። ጋብቻ ከቃሉ ብቻ ይቀዳል። በለው እባክህ። ከሌላ አልቀዳም። ጋብቻን ከፊልም አልቀዳም። ጋብቻን ከፍቅር እስከ መቃብር አትቅዳ። እውነቴንም ጥሩ የኖረ እንኳን ብታገኝ ጥሩ ከኖረ አትቅዳ። እግዚአብሔር የፈለገው ከመጽሐፉ ቀድተ እንድትኖር ነው። አሁን በኋላ ያስተማሩኝ ትምህርት እንደዚህ አይደለማ፣ ባህሉ እንደዚህ አይለኝማ። ሰውየውን እኮ ብታክ እኔ ባላቀውም፣ ሰውየውን ባቀውም፣ ሰውየውን ሴትዮዋን ባላቃትም፣ ሴትዮዋን ባቃትም፣ አሜን ብሎ እስኪ ጋብቻ ግን መርህ ነው። ከቃሉ ይቀዳል። ጋብቻ ሜድን እግዚአብሔር ነው። ጋብቻን የሰራ እግዚአብሔር የፈጠረው እግዚአብሔር ነው። ጋብቻን ከሰሪው ከማኑዋሉ፣ ከኢንስትራክሽኑ እንቀደዋል። የእግዚአብሔር ቃል እንደዚህ ብሎ ይነገራል ዘፍጥረት ምዕራፍ ሁለት ቁጥር 18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት ጠርለት አለ። የጋብቻ ጠንሳሽ ጋብቻ የሚባለውን ነገር ወደ ምድር ያመጣው የሰራው ፊልም አይደለም፣ ባህል አይደለም። ጋብቻን ዲዛይን ያደረገው የፈጠረው የጋብቻ ሰሪ እግዚአብሔር ይባላል። ጋብቻ ስርዓቱን ብቻ አለ አክተሮቹን ሚስት የሚባሉትን ጋብቻ ውስጥ ያሉትን አክተርስ የሰራው ራሱ እግዚአብሔር ነው። ከዚህ ከተሰራ በኋላ ነው ሰው ሞዲፋይ ሊያደረገው ቅርጽ ሊሰጠው ሊያበላሸው ሊጠግነው ወይ ሊያድሰው የፈለገው ከተሰራ በኋላ። ያንድ ነገር ትክክለኛ መናገር የሚችለው ሰሪው ነው። ሰሪው ካልተናገረ ስለተሰራው ነገር ማንም ሊያወራ አይችልም። ስለ ቲዮታ መኪና መናገር የሚችለው ጃፓን እንጂ ኡጋንዳ አይደለም። ኡጋንዳዎች አያውቁትም። መናገር የሚችለው ጃፓን የሰራው አደገኛ አደገኛ ከፍተኛ የሆኑ የጋብቻ አማካሪዎች አለማዊ፣ በአንድ ደቂቃ መቶ ዶላር የሚያስከፍሉ ሰዎች ጋብቻን አይሰሩትም። ጋብቻን የሚሰራው የጋብቻ ዲዛይነር ኢየሱስ ነው። ስለዚህ መሰረቱ ጋብቻን ከየት እንማር? ከመጽሐፉ። እንዴት ላግባ? ከየት ልማር? ከዲዛይነሩ ከሰሪው ከመጽሐፉ። ጎቱ ዘ ባይብል፣ ሂድ ወደ መጽሐፍ። የፍቅር እስከ መቃብር መጽሐፍ ተውና፣ የሳይኮሎጂ መጽሐፍ ተውና፣ ፊልም ተውና፣ በዓሉን ተውና፣ ወደ መጽሐፍ ቅዱስ ሂድ። ባክ ቱ ዘ ኦሪጅን፣ ወደ መጀመሪያው ተመለስ። ትዳር እንዲሰራ ሴቶች እግዚአብሔር ያላችሁን ሁኑ። ወንዶች እግዚአብሔር ያላችሁን ሁኑ። ልጆች እግዚአብሔር ያላችሁን ሁኑ። የዚያን ጊዜ ያለን ስትሆን ነገር ውበት ይኖረዋል። ዛሬ ያቃወሰ መንፈስ ይወጋል። ሁለት ባልና ሚስቶች የጋብቻ ትምህርት ያ ውጭ ብለዋል፣ ጎን ለጎን ሶፋል ሶፋል። የሚያስተምረው ሰውዬ የሚስት ድርሻ አለ እና ጀመረ። ስሜ አላት ሚስት ሚስት ሚስት ብሎ ሰውየው ብዙ ካወራ ሰማሽ አላት ቀጠል የባል ድርሻ ሲል ብሎ ልሄድ ሲል፣ ና ቁጭ በል ና ያንተንም ስማ አለች። ዘንድሮ ያንችንም ትሰሚያለሽ። የሱንም ተሰቀ ስንት ሰው በሱ በተጎዳበት ጉዳት ውስጥ ቆሟል። በተጣመመበት ጠማምነት ውስጥ፣ በቲክቶክ ውስጥ፣ በፌስቡክ ውስጥ ስንቱ ቆሟል። አሁን እኮ ወደ ባይብል መመለስ። ባይብል እኮ አሁን መመሪያችን ሳይሆን አማራጫችን ሆነ። አሁን ከዚህ በኋላ የምንመራበት መመሪያ፣ የሚዳኘን ዳኛ፣ የሚፈርድልን ፈራጅ፣ ስንሳሳት የሚመልሰን መጽሐፍ ብቻ ይሆናል። ማቴዎስ 19 ቁጥር ሶስት ይሄ የራያችን ዋና ቃል። ፈሪሳውያንም ወደሱ ቀረቡና ሊፈትኑት ሰው በሆነ ምክንያት አለው፣ ሰውየው ግን የሆነ ነው ሚስቱ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 ወዴት የመለሳቸው ኢየሱስ? ወደ መጽሐፉ። ኢየሱስ ወዴትም ወደ በዓል አይወስድም፣ ወደ ጨነቀ ወደ አንተ ትሬንድ አይወስድም፣ ወደ መጽሐፉ አዋጅ አለኝ። የኢትዮጵያ ቤተ ክርስቲያን ወደ ባይብል ተመለሽ። ባይብልን አስጥለውናል፣ መጽሐፍን አስጥለውናል። ወደ መጽሐፉ እንመለሳለን። ወደ መጽሐፉ እመለሳለሁ። ላገባ ብፈልግ ወደ መጽሐፉ፣ ካገባ በኋላ ወደ መጽሐፉ፣ ልጅ ብወልድ ወደ መጽሐፉ፣ ብኖር ወደ መጽሐፉ፣ ወደ እግዚአብሔር ቃል እመለሳለሁ። ሌላውን ጥያለሁ። በፊልም አልመራም፣ በተለያየ መጽሐፍ አልመራም። መሬ መጽሐፍ ቅዱስ ነው። ጋብቻ በወንድና በሴት መካከል ብቻ የሚደረግ ሪሌሽንሽፕ ነው። ማት የሚቃወመኛል። ለምን ጋብቻ በአሁን ሰዓት በወንድና በሴት መካከል የሚፈጸም ብቻ ሳይሆን፣ በአሁን ሰዓት ጋብቻ በሴትና በሴት መካከል፣ በወንድና በወንድ መካከል፣ በወንድና በእንሰሳ መካከል። ይህን አዋጅ ያወጡ ሰዎች መጀመሪያ እንዳንተ ያንገሸገሻቸው ነበር። ዛሬስ ይሄ ተሽሮ ባይብል ተሽሮ የወንድና የወንድ ቃል ኪዳን የሚደረገው እንደኛ አይነት መዝሙር የሚዘመርበት ቸርች ነው። ዛሬ በቅርብ ያየው ደግሞ አንድ ሰው ከውሻ ጋር ሚስቴ ናት አለ፣ ውሻዋ። ይሄ ብቻ አይደለም። በስነ ስርዓት የሌሊት ጋብቻ ደሞ አለ። በሌሊት ልብስ ለብሰው ወደ ስነ ስርዓት ቁጭ ብለው፣ በሌሊት መንፈስ እየመጣ የሚገናኛቸው ባሌ ነው የሚሉ ደሟሉ። ይህን ሳወራልህ ዛሬ መሰረትህን መጽሐፍ ቅዱስ ካላደረግ፣ እንደፈለግክ ብትሆን፣ ወደ ቃሉ ካልተመለስ፣ ይሄ ወረርሽኝ ወደዚህ ምድር መምጣቱ አይቀርም። ዛሬ ግን ይሰበራል። ሜክሲኮ ቸርች ነጭ ውሻ ቢራቢሮ ከረባት አስደርጎ መጣ። በስነ ስርዓት ፓስተር ቆመ። ከዛሬ ጀምሮ ቲቲውሻ ውሻ እና ሚስተር አሌክስ ባልና ሚስት መሆናቸውን በአበ ወልድ አለለ። ይሄ መሰረቱን የጣለ ትውልድ፣ የዘመነ የመሰለው የሰለጠነ የመሰለው ይሄ ጄኔሬሽን ባይብሉን አስቀምጦ ዘመነ ሚስከ ስናርጋለ፣ ሰው ፈቃድ አለው አለ፣ ሰው ዲሞክራሲያዊ መብት አለው አለ። ሴቷ ተነስታ ወንድ ነኝ፣ ወንዱ ተነስቶ ሴት ነኝ ማለት መብት አለው። ቶ ያንተን ባይብል አለ። ኢየሱስስ ምን አለ? መጽሐፍ ቅዱስስ ምን አለ? በመጀመሪያ ወንድና ሴት አርጎ ፈጠራቸው። ይህ ን የጋብቻ ትምህርት የማይመለከተው የለም ያገባ ያላገባ ማግባት የማይፈልግ ጃንደረባ ሁሉ ይመለከተዋል ለምን ነገ ጄኔሬሽንን ያድናል ነገ ትውልድን ያድንበታል ነገ ይዋጋበታል ሰው በሆነ ምክንያት ሚስቱን ሊፈታ ይገባል ብሎ መጡ አሁን እዚህ ጋር የተወራው ስለ ፍቺ ነው ዛሬም ስለ ፍቺ ማት ሰው ማት ነገር ሊል ይችላል ካስጠላክ ሂድ አትጭንቅ ቤት ውስጥ ታስረ መቀመጥ አለብህ ወይ ብዙ ታቀላችሁ ኮንትራት ሜሬጅ አለ ታገባ ስትሄድ ሜኖ ይሰጣል ጋብቻ ሜኖ ምንድነው ሜኖ የምትፈልገው ሪሊጅን ሜሬጅ የሃይማኖት ሜሬጅ ነው የምትፈልገው ወይስ ኮንትራት ሜሬጅ የሶስት ወር ቀይ ወጥ አልጫ ቅቅል አለን እንደሚባለው መዘጋጃ ቤት ስትሄድ በሰለጠነው ሀገር ሜኖ ይሰጣል ምንድነው ሜኖ የሚለው ሪሊጅን ሜሬጅ ነው የምትፈልገው የሃይማኖት ሜሬጅ የሃይማኖት ሜሬጅ ማለት የዘቀጠ የወረደ እነሱ ሰልጥ ነው ፋራ የሚያገባው ምን ማለት እስከ ዘላለም ድረስ እሷ የኔ ናት። ፍቺን እጠላለሁ። እግዚአብሔር የሚጠላዋል የሚባለው ሜሬጅ የሃይማኖት ሜሬጅ። የእነሱስ ሜሬጅ? ኮንትራት ሜሬጅ፣ የስድስት ወር ፈርም፣ የስድስት ወር ከስድስት ወር በኋላ ቻው። ለዚህ ነው ቆሜ፣ ጎቱ ዘ ባይብል፣ ወደ መጽሐፉ ተመለስ። መሰልጠን አይደለም መዘመን አይደለም። መጽሐፍ ቅዱስ የዘመነ ነው ስሙ ነገ ግንባሩን ያጠነከረ ትውልድ ይመጣል። ወንድና ወንድንን አጋቡን፣ የሚል አፋቱን፣ የሚል ጠማማ ትውልድ ይመጣል። እኛ ግን ባይብላችን ላይ እንቆማለን፣ እንደ ታድሶ መጽሐፍ ቅዱሳችን ላይ እንቆማለን። እሱ አያረጅም፣ አልፋ ነው፣ ኦሜጋ ነው። ይስማማል፣ አይስማማቸው፣ ይሆናል፣ አይሁናቸው። ቀጠሉ እንግዲያውስ፣ አንተ የምትለው ሙሴ ማንም ሰው መፍታት ቢፈልግ ፍታ ብሎ ፈቅዶልናል አሉት። አሁንም ቆም ሙሴ ስለ ልባችሁ ጥንካሬ ልባችሁ ጠንካራ ደንዳና ስለሆነ አላችሁ እንጂ፣ በመጀመሪያ ግን እንደዚህ አልነበረም። ጎቱ ዘ ባይብል ተመለስ። ማጨት ፈልገሃል? ወደ መጽሐፍ ቅዱስ ነው። ሚስት አስቸግራሃለች? ወደ መጽሐፍ ቅዱስ ነው። ባልሽ ያስቸግሮሻል? ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ፉል ፓኬጅ ነው። መጽሐፍ ቅዱሴን ትቼ ፊልም አይዳኘኝ። መጽሐፍ ቅዱሴን ትቼ ሳይኮሎጂስቶች አይዳኙኝም። ሚዳኘኝ ባይብላል። የሚያስገርም እንዳይፈቱ የሚያደርግ አራት ነገር ነገራቸው። አንደኛ አይፈታም ብሎ ኢየሱስ እናትና አባቱን ይተዋል አላቸው። እናትና አባቱን ትቶ ከሚስቱ ጋር ይሆናል አላቸው። ሁለተኛ፣ ይተባበራል። ሶስተኛ እግዚአብሔር ያጣመረውን ተጣምረዋል አላቸው። አራተኛ ሰው አይለየውም። እንደዚህ የሚቆሙ ጃይንት ሰዎች እግዚአብሔር ያስነሳልናል። ህዝብ መር ያልሆኑ ጥጃ የማይሰሩ እኛ እንዴት እንደምንንሰፈሰፍ እንዴት እንደምንቸገረ፣ ኢየሱስ ግን ቆመና እግዚአብሔር ያጣምረው ማን ያያ፣ ፈጣሪ ያጣምረው ፍጥረት አይለየውም። አሁን ምን ላሳያችሁ? ኢየሱስ ክርስቶስ በምድር ላይ ሲኖር ጋብቻን ያየበት መነጽር በመጽሐፍ ቅዱሱ ነው። በቃ ማጫ እፈልጋለሁ ግን እዚህ ቤት ውስጥ ሰው አጣው። ስለዚህ ወደ ዓለም ሌድ ነው። መጽሐፍ ቅዱሱ ጋይድ። መልስ ከሰጠህ እሱ ይሰጣል። ሁለተኛ ሳሙኤል ምዕራፍ 22 31 የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻን። ነጠረ ማለት ከቆሻሻ ካልአስፈላጊ ነገር ንጹህ ካልሆነ ነገር ወጥቶ ንጹህ የሆነ ነገር ተንሳፈፈ ማለት የእግዚአብሔር ቃል የነጠረ ነው። እንከን የምታወጣበት ነገር አንዳች ነገር የለበትም። ሰባት የፈታ አጋጥሞ ቃል የስትዳር ስቃይ የሚያወራ አጋጥሞ ቃል ሰባቱም ቢነግሩ የእግዚአብሔር ቃል ንጹህ ነው። ከዚህ በኋላ ማውራ እሱ ወንድና ወንድ ማጋባት ይቻላል ቢለኝ ውሸታም። እግዚአብሔር ያለው ወንድና ሴት ነው። አልቀበልም ዘመናዊነትን አልቀበልም። ውጭ ሊያገቡ ሲፈልጉ አቤት ጸባዩን ብታዩ። እዚህ ጴንጤ ሆኖ ከሚያሸበሽብ ሰው አስር እጥፍ ይበልጣል። አይበልጥም? ያለው ልዩነት የጸባይ አይደለም። የሙትና የህይወት ነው። የጨለማና የብርሃን ነው። ትዳረን ልታስጠይኝ አታቆለጳብሽ። የሆነ ነገር ማድረግ ሲፈልግ እሱ የቆምበት ይቆምና የሚያክለት ፊልም ይፈልጋል። መፍታ ከፈለገ ፍታ ለው ድራማ ይፈልጋል። ቁጭ ብሎ ያለክሰል። እውነት እኛንስ ማናየ? እዛ ፖልፒቱ ላይ ይቆሙና መፍታት ኃጢአት ነው ይሉናል። ድራማ ነው የሚመራሽ። ተመለሽ ወደ መጽሐፍ። ተቸገርን። በዚህ ዘመን ያለን አገልጋዮች እንደ አገልጋይ በጣም መሰቃየት። ብለው ማገልገል ሁሉ የራሱን ስብከት የሚፈልግ ሰባኪ ያዘጋጀ፣ መፍታት ሲፈልግ መፍታት የሚሰበክለት፣ ውጪ ዓለማዊ ማግባት ቢፈልግ ዓለማዊ እንዲያገባ ዳርዳር የሚል ቃል የሚፈልግ ስለዚህ እኛ ቃሉ ላይ እንቆማለን። ያለውን እንነግርሃለን። እንደ ሙሴ ስለ ልብ ጥንካሬ ቃል አንጠመዘዘም። መዝሙር 119 140 ቃልህ እጅግ የነጠረ ነው። ቃሉን ወደድኩት። ከፍላጎቴ ጋር እየተስማማ አይደለም፣ ግን ወደድኩት። እኔን እየደገፈ ላይሆን ይችላል፣ ግን ወደድኩት። እያስጣ ላይ ነው፣ ግን ወደድኩት። የነጠረ ስለሆነ ወደድኩት። ፍጹም ስለሆነ ወደድኩት። ሰራዊቱ ናችሁ ከተሰራችሁ ለቃሉና ለቃሉ ብቻ ሰሚ ይታረጋላችሁ። ይበል ይናገር፣ እጥልለታለሁ፣ እተውለታለሁ። ወደ ቃሉ እመለሳለሁ እንጂ ቃሉን ወደ እኔ አልጠመዘዝም። ቃል አጠምዝዝ፣ ቃሉ ወደ ፈለገው ትሄዳለህ እንጂ አንተ ወደ ፈለግከው ቃሉ አይመጣም። ይህ ነው የዓለም የዘመናዊነት ችግር፣ ያደጉ አገሮች ችግር፣ ቃሉን ወደ ፈለጉ ታመጡት። ኦፕራ የሚባል አንድ ትልቅ የታወቀ ሾው ላይ አንድ ፓስተር ቀረበ። ወንድና ወንድ ጋብቻን ትቀበላለህ አትቀበልም? አለችዋ። ዓለም ሁሉ እያየው ነው። ምን ያርገው? ቃሉ አልቀበለውም ካለ የቸርቹ አርባና ሰላሳ ፐርሰንት ሰው ሊሄድ ነው። ልክ ነው። ወንድና ወንድ ማጋባት ካለ ደግሞ ይሊናዋል። አገልጋይ ፈተናው ፈተና እንዳይመስል ሰው ሁሉ የራሱን ጎራ ይዞ ቃሉ የኢንተረስቱ ደጋፊ፣ የፍላጎቱ ደጋፊ እንዲሆንለት ሰው ሁሉ ቁሟል። መፍታት የሚፈልግ ፍታ እንዲለው አለማዊ ማግባት እንዲፈልግ አለማዊ ናግባ እንዲባል። በዚህ ሁሉ መካከል ግን በያው እግዚአብሔር ፊት እንደ ኢትዮጵያ ቤተ ክርስቲያን ቃሉን ብቻ ይዘን እንቆማለን። ቃሉን ብቻ ይዘን እንቆማለን። የእግዚአብሔር ቃል የነጠረ ነው። ትውልድ ይመለሳል። ይህን ሳላስተምር ጋ ብቻ አንድ ብዬ ብጀምርልህ የሳይኮሎጂ መጽሐፍን ይዘትልኝ ትመጣል። አንተም ድራማን ያያትን ድራማ ልትመጣ ነው። የሰሩልህን ድራማ ባይዘወይ ድራማ ፊልም መዝናኛ አደለም። ትውልድ ሼፕ አፕ የሚደረግበት ነው። ቅርጽ የሚይዝበት ነው። ነገ የሚፈልጉትን ትውልድ በፊልም ነው የሚሰሩት። ነገ የሚፈልጉትን ጀኔሬሽን በድራማ ነው የሚሰሩት። ነገ የሚፈልጉትን ትውልድ በመጽሐፍ ነው የሚሰሩት። የእግዚአብሔር ቃል ግን የነጠረ ነው። ዘዳግም 32 46 እሱም እንዲህ አላቸው የዚህን ሕግ ቃሎች ሁሉ ይጠብቁና ያደርጉ ዘንድ ልጆቻችሁን እንድታዙበት ዛሬ የምመሰክርላችሁን ቃል ሁሉ በልባችሁ አኑሩ። ልጆችን እንድታዝበት የዚህን ይህ ቃል መጽሐፍ በልብ አኑረው በውስጥ አኑረው። ነገ ልጆችን የምታዝበት ነው። ለልጆች የምታወርሰው ነው። ለልጆች የምሰጠው ነው። ልጅ መቼ ነው ነገ ነገ በማን ይመራል? በእግዚአብሔር ቃል። ከነገ ወዲያ በማን ይመራል? በእግዚአብሔር ቃል። የዛሬ ሀያ ዓመት በማን ይመራል? በእግዚአብሔር ቃል። ነገ ልጆች የሚመሩት በፊልም አይደለም። ለልጆችም የእግዚአብሔርን ቃል ንገራቸው፣ የእግዚአብሔርን ቃል አውርሳቸው፣ መርህ አውርሳቸው። ይህ ነገር ህይወታችሁ ነው እንጂ ለእናንተ ከንቱ አይደለምና። ቃሉ ምንድን ነው? ጽሑፍ ነው ወይ ህይወቴ ነው? ቃሉ ምንድን ነው? ፊክሽን ነው ወይ ህይወቴ ነው መመሪያዬ ነው፣ መተዳደሪያዬ ነው፣ ማግቢያዬ ነው፣ ማጫዬ ነው፣ በጋብቻ መኖሪያዬ ቃሉ ነው። እውነተኛ ታሪክ ልንገራችሁ። አንዷ በጣም ከባሏ ጋር ተጣለች። ከዛ ስልክ ተደወለልኝ። የቸርች ሜምበር አደለች፣ የምናቃት ሰው ናት። ባክህን አጽናናት፣ እጅን ጫንና ጸልይባት፣ አደገኛ ሁኔታ ውስጥ ናት አሉኝ። ቤቷ ደውልኩ። ስደውል ስልኳን ያነሳችሁ ሌላ ሴት ናት፣ እሷን ልታጽናና ያመጣች ከዛ ምን አለች? አይ አለች አልኳት። ቢያረጋጋኝ ፊልም ልግባይ ብላ ሂዳለች። የሰዎችን ትዳር በአሁን ሰዓት ሰዎች የሚረጋጉት ጴንጤዎች በፊልም ነው፣ በድራማ ነው የሚረጋገው። ቃሉን መስማት ትቷል። ቃሉ ለሱ ትርፍ ነው። ወደ እግዚአብሔር ቃል ትመለሳለህ። ወደ እግዚአብሔር ቃል ትመለሳለህ። ሰራዊት ቃሉ አንደኛችን ነው ማቴዎስ 19 ስምንት ጀምሮ አያይዤ እናንብ ቢላቸው፣ እርሱም ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ የማይባላላችሁ። እሺ ከጥንት ግን እንደዚህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላዋን ሴት የሚያገባ ያመነዝራል የተፈታችሁንም ሴትዮ የሚያገባ ያመነዝራል አላቸው ደቀ መዛሙርቱም የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉት አያስፈልግም ጋብቻ አየ ልብ ሲደነድን የምትለውን አየ ካልተስማማ አይጠቅምም አንተ ደስ ካላለ አይጠቅምም አሁን እንደዚህ ስንነግረው ሰው መፍታት አትችልም መጀመሪያ ማንግባ ለዚህ ውስጥ አርፈ ጠቅመ ስንለው እንደዚህ ከሆነ ጋብቻ አይጠቅም እነዚህ ሰዎች በጣም ቸሮች ናቸው በእኔ አስተያየት የተዉት ጋብቻውን ነው። አይጠቅምም ያሉት በዚህ ዘመን ያለ ሰው ደግሞ ጋብቻውን አይደለም አይጠቅምም የሚለው ጌታ ራሱ አይጠቅምም የሚለው በዚህ ዘመን ቢሆነው፣ ኧረ ተወው ጌታ እንዴ የምን ኢየሱስ የምን ቸርች ተወው ቸርቹን፣ እንዴ እኔ እዚህ እየሞትኩ አትፍታትለኛለ እ ተወው የሚል በዚህ ዘመን እነዚህ ደሞ ያሉት እንደውም ጭራሽ የባልና ሚስት ስርዓት መፋታት የሌለበት ጭራሽ፣ በዝሙት ካልሆነ በቃ ታስረህ ኑር፣ በቃ እንደዚያው ተቀመጥ ነው ምትለኝ? አዎ ከሆነማ አሉ ባልና ሚስትነት አይጠቅም። እንዲህ አንገቱን ያደነደነ ትውልድን በምን ትመልሰዋለህ? አሜሪካ ታውቃላችሁ፣ አሜሪካ ጋር ወንድና ሴት እንጂ ወንድና ወንድ ማጋባት አመፃ ነው፣ ኃጢአት ነው ብሎ ሲሰብክ አግኝተነዋል ብሎ ፓስተር ከመድረክ በፖሊስ ወስደዋል። አትችልም በቃ። አለም ፈጠጠች? አንተ የማን ወገን ነህ? የመጽሐፉ ነህ ወይስ የማን ነህ? የሚቀጥለው ሳምንት ጋብቻ ምንድን ነው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 ባርካቸዋለው፣ ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነፃ የሚወጣበት ብዙ